ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ ዜና መርሃ ግብር ሲሆን የህዳር 19 ቀን 2018 ዓ ም የሞርስ ዜና እነሆ ጀመረ። የኢፌድሪ ጦር ኃይሎች ምክትል ኢታማዦር ሹም ጀነራል አበባው ታደሰ ለስራ ጉብኝት ጋምቤላ ክልል መግባታቸው ተሰማ። የአርሚ አስራ ሶስት ታጣቂዎች ታፍነው መወሰዳቸውን የሞርስ ምንጮች ከማረጋገጣቸውን በላይ በስም ዝርዝር መረጃውን አግኝተናል ብለዋል። ትናንት ዳር 18 ቀን 2018 ዓ ም ከምሽቱ 4 ሰዓት ከ25 ደቂቃ ላይ በመቀሌ ከሆምላንድ ሆቴል ፊት ለፊት በሚገኘው ቢዝነስ ካምፓስ የላይኛው በር አካባቢ የፈነዳው የተቀበረ የጦር መሳሪያ ነው ቢባልም ጸረ ሰላም ኃይሎች ህዝቡን ለማሸበር የፈጸሙት ድርጊት ነው በሚል የመቀሌ ከተማ ሰላምና ጸጥታ ዘርፍ ጽህፈት ቤት ለማስተባበል ሞክረዋል። በሌላ ዜና በትግራይ የመማር ማስተማር ሂደቱን አቋርጠው ተማሪዎችን ወደ የቤታቸው እየመለሷቸው መሆኑ ተሰማ። በማይክንጣል በተምቤን በሀውዜንና በኦፍላ እንዲሁም በሌሎች አካባቢዎች ትምህርት ቤቶች የተዘጉ ሲሆን ይህን ተከትሎ መምህራንና ተማሪዎች ተቃውሟቸውን በሰልፍ እየገለጹ ነው። የኦሮሚያ ክልል አቃቤያነ ህግ የሆኑት ህዳር 17 ቀን 2018 ዓ ም 3 ሰዓት ምስራቅ ወለጋ ዞን ጅማ ወረዳ ሀራ ከሚባል አካባቢ ተነስተው ለስራ ጉዳይ ወደ ነቀምቴ ከተማ እየተንቀሳቀሱ ሳሉ በታጣቂዎች ታፍነው ከተወሰዱ በኋላ እስካሁን እየደረሱበት አልታወቅም። ከመካከላቸው አንዱ መገደላቸው ተሰምቷል። የተወረዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ ማድረጋችሁን እንዳትዘነጉ አስታውሳችሁና ወደ ዕለቱ የሞርስ አበይት ዜና አልፋለሁ። በኢትዮጵያ የመጀመሪያው የውጭ ባንክ በመሆን ስታንዳርድ ባንክ የስራ ፈቃድ ያገኘ መሆኑ ተሰማ። የኢትዮጵያ ብሔራዊ ባንክ በተሻሻለው የባንክ ስራ አዋጅ መሰረት በአዲስ አበባ ለሚገኘው የስታንዳርድ ባንክ ተወካይ ጽህፈት ቤት አዲስ የስራ ፈቃድ በይፋ መስጠቱን አስታውቋል። በአዲሱ አዋጅ መሰረት በንግድና ቀጠና የትስስር ሚኒስቴር ቁጥጥር ስር የነበረው የውጭ ባንኮች ተጠሪነት ለኢትዮጵያ ብሔራዊ ባንክ ሆኗል። በዚህ መሰረት ከአሁን በኋላ የውጭ ባንኮች ተወካይ ጽህፈት ቤቶችን ፈቃድ የሚያድሰውና አሰራራቸውንም በበላይነት የሚቆጣጠረው ብሔራዊ ባንኩ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አስፈጻሚዎችን ገለልተኝነት ብቃትና አቅም በቃልና ጽሑፍ ፈተና መለየት መጀመሩን አስታወቀ ቦርዶ ዛሬ በወጣው መረጃ ጥቅምት 17 ቀን 2018 ዓ.ም በወጣው ማስታወቂያ መሰረት ሰባተኛውን ጠቅላላ ምርጫ በምርጫ ክልል አስፈጻሚነት ለማስፈጸም ተመዝግበው የቅድመ ምዘና ምልመላውን ያለፉ አመልካቾችን ገለልተኝነት፣ ብቁነት እንዲሁም ምርጫውን በከፍተኛ የኃላፊነት ስሜት የማስተባበር አቅማቸውን በቃልና በጽሁፍ ፈተና በመመዘን ላይ መሆኑን ገልጿል። አስፈጻሚዎችን ገለልተኝነት ለማረጋገጥ ባለው ሂደት ላይ ከተቃዋሚ ፓርቲዎች የተሰጠ አስተያየት ባይኖርም የምርጫ አስፈጻሚዎችን ገለልተኝነት በጽሁፍ ፈተና ማረጋገጥ እንደማይቻል የፖለቲካ ተንታኞች እየገለጹ መሆኑ ተዘግቦ አይተናል። ለመንግስት ገቢ መሆን የነበረበት ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲያከናውን ቆይቷል። ፈቃድ ያላቸው እና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገ ወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገ ወጥ ድርጊት ተሰማርተው መገኘታቸው ተገልጿል። ተጨማሪ አለ። የብሔራዊ መረጃና ደህንነት አገልግሎት የፋይናንስ ደህንነት አገልግሎት የኢትዮጵያ ፌዴራል ፖሊስ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት ሀያ አራት ተጠርጣሪዎች በቁጥጥር ስር መዋላቸውን መግለጫው አስታውቋል። በተለይ በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል። የቤቲንግ የስፖርት አወራራጅ ድርጅቶች ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቀሱት ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት አመላክቷል። የቤቲንግ የስፖርት አወራራጅ ድርጅቶች በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትን እና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት እየጠቆመው መግለጫው በክሪፕቶከረንሲና በተለያዩ ዓለም አቀፍ የኋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን አስታውስቋል። ፊንቴክ ወይም አግሪጌተር የሚባሉት የሀገሮች የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራድ ድርጅቶች የሚያንቀሳቀሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይ አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው የአገልግሎቱ መግለጫ አብራርቷል። የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገ ወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት ቢቆይም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ባደረጉት ስምሪት ተጠርጣሪዎቹ መያዛቸው ተመላክቷል። በህገ ወጥ ድርጊቱ ከሀገር ሲሸሽ የነበረ ከፍተኛ ገንዘብ ሽብርተኝነትና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገ ወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውል የጠቆመው መግለጫው ሀገራዊ የማክሮ ኢኮኖሚ ማሻሻያውን በመጻረር የኢትዮጵያን ብሔራዊ ደህንነትና ጥቅሞች ስጋት ላይ ለመጣል የሚደረግ እንቅስቃሴ አካል በመሆኑ ዜጎች ማንኛውም አይነት ተመሳሳይ እንቅስቃሴዎችን ሲመለከቱ ለደህንነትና ጸጥታ አካላት የሚሰጡትን ጥቆማ አጠናክረው እንዲቀጥሉ የብሔራዊ መረጃና ደህንነት አገልግሎት በመግለጫው አመላክቷል። የመንግስት ሰራተኞች በቀጣዩ 2019 ዓ.ም የጤና መድን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ የኢትዮጵያ ጤና መድን አገልግሎት አስታወቀ። ኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋይ ወርቁ እንደገለጹት መደበኛ በሆኑ የስራ መስኮች የተሰማሩ ዜጎች የጤና መድን አገልግሎት እንዲያገኙ ታስቦ የተዘጋጀው የማህበራዊ ጤና መድን አገልግሎት በአዋጅና ደንብ ከጸደቀ አስራ አራት ዓመታትን አስቆጥሯል። አዋጁ ከሰራተኛው ከደሞዙ ሶስት በመቶ እንዲቆረጥና የፌዴራልና የክልል መንግስታትም ለቀጠሩት ሰራተኛ ሶስት በመቶውን እንዲሸፍኑ ይደነግጋል። ሆኖም ግን ባለፉት አመታት በመንግስት በኩል በቂ ገንዘብ ባለመኖሩ በኑሮ ውድነት አማካኝነት ሳይተገበር ቢቆይም በዘንድሮ አመት ግን የተሻለ ተስፋ ታይቷል ብለዋል። በዘንድሮ አመት በጤናው ዘርፍ የተሰማሩ ከአምስት መቶ ሺህ በላይ ሰራተኞች ለአገልግሎቱ መመዝገባቸውን የጠቀሱት ዳይሬክተሩ ከገንዘብ ሚኒስቴርም 4.5 ቢሊዮን ብር መጽደቁን ተናግረዋል። በሚቀጥለው ዓመትም ሁሉም የመንግስት ሰራተኛ ተጠቃሚ እንዲሆን የፌዴራልም ሆነ የክልል መንግስታት በጀት ይይዛሉ ተብሎ እንደሚጠበቅም ዳይሬክተሩ አመላክተዋል። የተወደዳችሁ የሞርስ ቤተሰቦች መልእክት ሰምተን እንመለሳለን።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 ሞርስ ኮሚኒኬሽን ነው። የኢፌዴሪ ጦር ኃይሎች ምክትል ኢታማጆር ሹም ጀነራል አበባው ታደሰ ለስራ ጉብኝት ጋምቤላ ክልል መግባታቸው ተሰማ። ምክትል ኢታማጆር ሹም ጀነራል አበባው ታደሱ ከጋምቤላ ክልል ርዕሰ መስተዳድር ጋር የተወያዩ ሲሆን በሚኖራቸው ቆይታ በክልሉ ወቅታዊ የሰላምና ጸጥታ ጉዳዮች ዙሪያ ከክልሉ ከፍተኛ አመራሮች ጋር ይመክራሉ ተብሎ ይጠበቃል። የኦሮሚያ ክልል አቃቢያነ ህግ የሆኑት አቶ ነጋሳ ከበደም፣ አቶ አለማየሁ መሰለም፣ አቶ አዲሱ ለገሰም አቶ ይርጋለም እምትኩ ኅዳር 17 ቀን 2018 ዓም ሶስት ሰዓት በምስራቅ ወለጋ ዞን ጅማ ወረዳ ሀራ ከሚባል አካባቢ ተነስተው ለስራ ጉዳይ ወደ ነቀምተ ከተማ በመንቀሳቀስ ላይ ሳሉ በታጣቂዎች ታፍነው ከተወሰዱ በኋላ እስካሁን ድረስ የደረሱበት አልታወቅም። ከመካከላቸው አቶ ነጋሳ ከበደ ፋዬ በአሰቃቂ ሁኔታ መገደላቸውን የኦሮሚያ አቃቤ ህጎች ማህበር ዛሬ አስታውቋል። በግድያው ማዘኑን የገለጸው የኦሮሚያ አቃቤ ህጎች ማህበር በአቃቤ ህጎቹ ላይ የተፈጸመው እገታና ግድያ የአቃቢያነ ህጎችን ነፃነት የሚጋፋና የህግ የበላይነትን የሚሸረሽር ነው ብሏል። አክሎም አቃቤ ህግ ከፖለቲካ ወገንተኝነት ነጻ ሆኖ ህብረተሰቡን በእኩል የሚያገለግል በመሆኑ በአቃቤ ህግ ላይ የሚፈጸም እገታ መሆን ግድ ያተቀባይነት የለውም ብሏል። አቃቤ ህጎቹን ያገተው አካል የተቀሩትን በአስቸኳይ እንዲለቅ ማህበሩ ጠይቋል። የአርሚያ አስራ ሶስት ታጣቂዎች ታፍነው መወሰዳቸውን የሞርስ ምንጮች ከማረጋገጣቸውን በላይ በስም ዝርዝር መረጃውን አግኝተናል ብለዋል። ከዚህም በተጨማሪ ከታፈኑት ሌላ የተባረሩ መኖራቸውንም ደርሰንበታል ብለዋል። በዚህ መሰረት ከአርሚያ አስራ ሶስት የተባረሩት ከመከተል ክፍለ ሰራዊት የሬጅመንት ኮሚሳር የነበረው ሀፍቶም ወዴ አጽቤ፣ ከዳን ኮሚሳር ሬጅመንት ክፍለ ሰራዊት ጽንአት ሀዱሽ አዛዚ ሬጅመንት አንጋ ሶም ኦፕሬተር ኃላፊ ሲሆኑ ታፍነው ውሬት እንደተወሰዱ ያልታወቁት ዝርዝር ደግሞ ከክፍለ ሰራዊት አርዲ ገረሄር ወይም ቄሮ ሬጅመንት የሰው ኃይል ፈቃዱ ምክትል የኃይል አዛዥ፣ ከክፍለ ሰራዊት መህከተ ደግሞ ወዲ ምዕራር ዘመቻ ኃላፊ ናቸው ብለዋል የሞርስ ምንጮች ጦርነት ከሌለ እንቅልፍ የማይወስደው የቀድሞ ህወሀት ወደን እልቂት እየደገሰ ጦርነት ሊጀምር ነው። ከሻዕቢያ ጋር ጽምዶ ፈጥር ያለሁ እያለ በአደባባይ እይናገር ነበር እና የመኪና ጎማ እንኳን ሲፈነዳ የህብረተሰቡ ስጋት ከልጆቹ እልቂት ጋር እየታወሰው ሰላም አጥቶ በደመ ነፍሱ ይንቀሳቀስ ነበር ሲል ዘገባውን የጀመሩት የሞርስ ምንጮች ትናንት ኅዳር 18 ቀን 2018 ዓ ም ከምሽቱ 4 ሰዓት ከ25 ደቂቃ ላይ መቀሌ ከተማ ሆምላንድ ሆቴል ፊት ለፊት ከባድ ፍንዳታ ተሰማ። ሰዎችም እደነገጡ ይላሉ። በትክክል የፍንዳታውን ድምፅ የተሰማበትን ቦታ ለማወቅ ተሞከረ። ሆምላንድ ሆቴል ፊት ለፊት በሚገኘው ቢዝነስ ካምፓስ የላኛው በር አካባቢ ነው እየፈነዳው የፍንዳታው ድምፅ ይላሉ። የውትድርና እውቀት ያላቸው ምንጮችም ተቀብሮ የነበረና ተቀጣጣይ የሆነ ፈንጂ ይመስላል ሲሉ ያስረዳሉ። የሞርስ ምንጮች ፍንዳታው በሰው ሕይወት ላይ ያስከትለው ጉዳት የለም፣ ይህንንም አረጋግጠናል ብለዋል። ግን ይላሉ ግን በአካባቢው የነበሩ መኖሪያ ቤቶች የመስኮትና በራፍ መስታወቶቻቸው የተሰበሩ ሲሆን አንዲት እህት በድንጋጤ ለመሮጥ ስትሞክር ቀላል የእግር ወለምታ ደርሶባታል። በተረፈ ከዚህ የከፋ አደጋ አልተከሰተም ብለዋል። ይሁን እንጂ ጸረ ሰላም ኃይሎች ህዝቡን ለማሸበር የፈጸሙት ድርጊት ነው፣ እነርሱ ናቸው ያፈነዱት በሚል የመቀሌ ከተማ ሰላምና ጸጥታ ዘርፍ ጽህፈት ቤት ለማስተባበር ሙከራ አድርጓል። ሆኖም ክስተቱ የጦርነት ዝግጅት ላይ የሚገኘው ህወሀት የቀበራቸውን ከባድ መሳሪያዎች በማውጣት ሂደት ላይ መሆኑን የሚያስታውሱት ምንጮች፣ ትምህርት ቤቶችና ዩኒቨርሲቲዎችን የጦር ካምፕ አድርጎ በመጠቀም የሚታወቀው የቀድሞው ህወሀት ቀደም ሲል በጦርነቱ ጊዜ በአካባቢው ቀብሮት የነበረው የጦር መሳሪያ ሊሆን ይችላል። ጥያቄው ይህ ሳይሆን ምን ነክቶት ሊፈነዳ ቻለ? የሚለው ነው በማለት የሚጠይቁ አልታጡም ብለዋል። የሞርስ ምንጮች ኅዳር 18 ቀን 2018 ከሌሊቱ 4 ሰዓት ከ25 ደቂቃ በመቀለ ዩኒቨርሲቲ አዲ ሐቅ ግቢ አጥር ዙሪያ ስለፈነዳው ፍንዳታ ቦምብ በመሆኑ ሆን ተብሎ ህዝብን ለማሸበር የተጣለ ነው የተባለው ማስተባበያ በእርግጥም ተቀጣጥሎ ወይንም ፈንድቶ ካበቃ በኋላ ቦምብ መሆኑን እንዴት አረጋግጦ እና የተጣለ ይሁን ሲነካ የሚፈነዳ ይሁን መለየትና ማወቅ በማይቻልበት ፍጥነት ቀድሞ ወደ ሌላ አካል ማላከክ የሚሸፈን ነገር በመኖሩ ምክንያት ነው ያስብላል የሚሉ ወገኖች አልታጡም። የመቀሌ ሰላምና ጸጥታ ጽህፈት ቤት የትናንት ምሽት ፍንዳታውን አስመልክቶ በ104.4 ራዲዮ የመቀሌ ኤፍኤም በሰጠው መረጃ ፍንዳታ ሆን ተብሎ ህዝብን ለማሸበር የተፈጸመ ነው ብሎ ከማስተባበል ባለፈ ድርጊቱን ፈጻሚዎቹን ማንነት እንደሚያጣራ ገልጾ ህዝቡ ድርጊቱን እንዲያወግዘው ጥሪ አድርጓል። ይህንም ተከትሎ በቀድሞ የህወሓት ቡድን የሚዘወረው ሰላምና ጸጥታ ቢሮ ህወሀት ቂም የያዘባቸውን ሰዎች ሰብስቦ በማሰር ፍንዳታውን ያደረሱትን ተቆጣጥረናቸዋል የሚል ዜና በመቀሌ ኤፍ ኤም ራዲዮ መቶ አራት ነጥብ አራት ሊያስነግር እንደሚችል ይጠበቃል። ይህ በእንደ ቀድሞ ህወሀት በጦር ቁስለኞች ስም በቀጣይ ላቀረው ጦርነት የሚሆን ገንዘብ ለመሰብሰብ እየተዘጋጀ መሆኑ እና ቴሌቶንን ጨምሮ ቤት ለቤት በአባወራ አምስት መቶ ብር ትንሹ የተወሰነ በመሆኑ ይህንኑን ለመሰብሰብ እየተዘጋጀ መሆኑን ለማወቅ ተችሏል። አሁን ደግሞ ለሁሉም መንግስት ሰራተኛ ገንዘብ እንዲሰበስቡ በሰጠው ጥብቅ ትዕዛዝ በትግራይ ደቡብ ምስራቅ ዞን ሳምረ ወረዳ የመንግስት ሰራተኛውን በመሰብሰብ ከእያንዳንዱ ሰራተኛ አምስት መቶ ብር እና ከዚያ በላይ ማዋጣት እንዳለባቸው ትዕዛዝ ተሰጥቷቸዋል። ይህ ውሳኔ በቀድሞ የህወሓት ከፍተኛ አመራር ቡድን የተወሰነ ሲሆን ሁሉም አመራር በተዋረድ በጥብቅ እንዲያስፈጽም ትዕዛዝ ተሰጥቷል። ይህን ትዕዛዝ ተከትሎ የመንግስት ሰራተኛው ለሌላ ተጨማሪ ጦርነት ገንዘብ አናዋጣም በሚል እምቢታውን በመግለጹ ቡድኑ በቅርቡ ጀምረዋለሁ ያለውን የእምቢታ ዘመቻ ሰራተኛው ቀድሞት ጀመረ ተብሎለታል። እንዲህ ያለው ትዕዛዝ ወደ መምህሩም የሚሄድ በመሆኑ ደሞዝ ሳይከፈለው በቀረበት ወቅት ለህሊ ነው ብሎ ከነ ችግሩ ስራውን አክብሮ እያስተማረ መሆኑን እያወቁ ቡድኑ አስገዳይ ትዕዛዝ ማውጣቱ ግራ ጋብቷል። ነገር ግን ተጨባጭ እውነታን በትግራይ አብዛኛው አካባቢዎች ትምህርት ቤቶች እየተዘጉ ሲሆን የመምህራን ደሞዝ መከልከሉን ተከትሎ አስተማሪዎች በትግራይ የመማር ማስተማር ሂደቱን አቋርጠው ተማሪዎችን ወደ የቤታቸው እየመለሷቸው መሆኑ ተሰምቷል። ማይ ቅነጣል በተንቤን፣ በሐውዜን እና በአረብ ኦፍላ እንዲሁም በሌሎች አካባቢዎች ትምህርት ቤቶች የተዘጉ ሲሆን ይህን ተከትሎ መምህራንና ተማሪዎች ተቃውሟቸውን በሰልፍ እየገለጹ ነው። ኢትዮጵያ እንደ አውሮፓ አቆጣጠረው 2028 የሚካሄደውን 96ኛውን የዓለም አቀፉን የፖሊስ ድርጅት ኢንተርፖል አመታዊ ጠቅላላ ጉባኤ እንድታዘጋጅ ተመረጠች። ኢትዮጵያ እንደ ኤሮፓ አቆጣጠር በ2028 የሚካሄደውን 96ኛውን የዓለም አቀፍ የፖሊስ ድርጅት አመታዊ ጠቅላላ ጉባኤ እንድታዘጋጅ በሙሉ ድምፅ የተመረጠችው በሞሮኮ ማራካሺ ከተማ ሲካሄድ በቆየው 93ኛው የኢንተርፖል አመታዊ ጠቅላላ ጉባኤ ነው። ከሶስት ወር በፊት እንደ ኤሮፓ አቆጣጠር በ2025 በደቡብ አፍሪካ ኬፕታውን ከተማ ተደርጎ በነበረው 26ኛው የኢንተርፖል አፍሪካ ሪጅናል ኮንፈረንስ ኢትዮጵያ ቀጣዩን በ2027 የሚካሄደውን 27ኛውን ኢንተርፖል አፍሪካ ሪጅናል ኮንፈረንስ እንድታዘጋጅ መመረጧ ይታወሳል። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ ዘወትር ስለምታደርጉት የቀና ትብብር እያመሰገንን አሁንም እንዲሁ በደግነታችሁና በእገዛችሁ አይለይም እንላለን። አሁን ወደ ውጭ ዜና አልፋለሁ። አሜሪካ የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የስራ ፈቃድ ላይ እንደገና ምርመራ ሊያደርግ መሆኑ ተመላከተ። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ፕሬዚደንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ እያንዳንዳቸው የመኖሪያና የስራ ፈቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል ብለዋል። ቢቢሲ፣ እነዚህ ሀገራት እነማን እንደሚያካትት ሲጠይቅ ኤጀንሲው ዋይት ሃውስ በሰኔ ወር ያወጣው አዋጅ ጠቅሶ እነዚህም ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዲሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄቲ፣ ኢራን እና ቬንዙዌላን የሚያካትት ነው። ይህ ትዕዛዝ የተሰማው አንድ አፍጋኒስታዊ ረቡዕ ዕለት በዋሽንግተን ዲሲ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህማኑላህ ላካንዋል ወደ አሜሪካ በአውሮፓውያኑ 21 የገባው የዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነው። ፕሬዚደንት ዶናልድ ትራምፕ በዋይት ሃውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። ሎ ሐሙስ ዕለት ባጋሩት የማህበራዊ ሚዲያ ልጥፋቸው ላይ የመኖሪያና የስራ ፈቃዱ እንደገና መታየት የሚጀምረው ከጥቃቱ ጋር በተያያዘ ስለመሆኑ ምንም ያሉት ነገር የለም። ሞስኮ ሩሲያ የግብረ ሰዶም እንቅስቃሴን በአክራሪነትና ሽብር ድርጊት ዝርዝር ውስጥ ማካተቷ ተሰማ። የተመሳሳይ ጾታ እንቅስቃሴ አራማጆች በአክራሪነትና በአሸባሪነት ዝርዝር ውስጥ እንዲካተቱ የሩሲያው ጠቅላይ ፍርድ ቤት መወሰኑን የሩሲያ ሚዲያዎች ዘገባ አመላክቷል። ውሳኔው የግብረ ሰዶማውያንና ትራንስጀንደር ተወካዮችን ለእስርና ለሽብርተኝነት ቅጣት የሚዳርግ ነው ተብሏል። የሩሲያ ውሳኔ ዓለም አቀፍ የግብረ ሰዶም ማኅበራት እንቅስቃሴና መዋቅራዊ አደረጃጀቱን ጭምር ይመለከታል ነው የተባለው። በሩሲያ ምድር የግብረ ሰዶም እንቅስቃሴን ማድረግ ከዚህ በኋላ በአሸባሪነት አስከስሶ ዘብጥያ የሚያስወርድ ከባድ ወንጀል ሆኗል። በአገሪቱ የግብረ ሰዶማዊ እንቅስቃሴን የሚደግፉና የሚያስፋፉ አካላት ከጊዜ ወደ ጊዜ እየጨመረ መምጣቱ ይነገራል። እንቅስቃሴው አራማጆች መሰረት ሩሲያ ባላንጣ ካደረገቻቸው ከነ አሜሪካና አውሮፓ ምድር የሚነሳ መሆኑ ደግሞ የቭላድሚር ፑቲንን አስተዳደር አስቆጥቷል። የተወደዳችሁ ቤተሰቦቻችን፣ እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦችን እንድናፈራ ስላደረጋችሁን ከልብ እናመሰግናለን። በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ ሲደርስ የነበረው የኅዳር 19 ቀን 2018 ዓ ም የሞርስ ዜና የስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዛው ድረስ ጠና ይስጥል